ወደ እናት ሀገሯ ለመቀላቀል በፕሬዚደንት ሺ ጂፒንግ የተሰጠው ቀነ ገደብ በ2027 ዓ ምት መሆኑን የአሜሪካ መከላከያ ሚኒስትር ፔት ሄግሴት ገለጹ። በኢትዮጵያ 2019 ማለት ነው። ሄግሴት በሲንጋፖሮ ሻንግሪላ ውይይት መድረክ ንግግራቸው ቻይና ታይዋን ላይ የደቀነችው የጦርነት ስጋት ቀርበዋል፣ ብለዋል። የኤስያ ሀገራትም የመከላከያ በጀታቸውን እንዲያፈረጥሙና ጦርነቱን ለማስቀረት ሲሉ ከአሜሪካ ጋር አብረው እንዲሰሩ ጥሪ አድርገዋል። ሄግሴት ሲቀጥሉ አሜሪካ በቻይና ላይ መፈንጨት ወይም ቻይናን ማነቅ አትፈልግም ሲሉ አውጀዋል። ይሁንና አሜሪካን ቻይና እንደጎመጀችው ማንም ወንድ ነኝ አለ ከኤሽያ ገፍትሮ አያስወጣትም። የኤሽያ አጋሮቻችንም ማንም እንዲያስፈራራ አንፈቅድም ሲሉ ፍርጥም ብለዋል። ቻይና ለዚህ የአሜሪካ አንገፋም፣ አንስፈራራም ፍርጥም ያለ አቋም በሰጠችው ምላሽ የቀጠናዊ ሰላም ትልቋ በጥባጭ "አንቺ አይደለሽምን?" ስትል አሜሪካንን አሳቅላለች። ይህ የሻንግሪላ የኤሽያ የመከላከያ መድረክ ለብዙ የኤሽያ አገሮች የልባቸውን እንዲተነፍሱ እድል የሚሰጥ ነው። ቻይና እንደ ዕቅዷ አጠናፍሬ እጅ ያስገባታለሁ በምትላት ራስ ገዟ ታይዋን ላይ እርምጃ የወሰደች ጊዜ ሊፈጠር የሚችለው ትርምስና አለመረጋጋት በቆማቸው እያባንናቸዋል። የክልሉ አገሮች የአሜሪካ መከላከያ ቻይናን ብዙ ግዛቶችን በመዳፉ አስገብታ ለመግዛት ጠቅላይ ኃይል ለመሆን የምትንጠራራ ሲሉ አብጠልጥለዋታል። ቻይና በደቡብ ቻይና ባህር የተነሳ የእኔ ብቻ ነው በሚል በይገባኛል ጥያቄ ያልተናጨችው ያልተጋጨችው ጎረቤት የላትም። በጅንጋሉ ሄክሴት የኤዢያን የኃይል ሚዛን ወደ ራሷ ለማዘንበል ስትል ወታደራዊ ኃይል ለመጠቀም እያቀደች ስለ መሆኗ እየተዘጋጀች ስለ መሆኗ አሳማኝ መረጃ አለን ብለዋል። የ71 ዓመቱና ጭምቱ ፕሬዝደንት ሺጂፒንግ ለጦር ሰራዊታቸው ቀጭን ትዕዛዝ ሲሰጡ በ2027 በጦቢያ 2019 ታይዋን ላይ አጥለቅላቂ ማጥቃት ከፍታችሁ ማሸነፍ የምትችሉበት። የ71 ዓመቱና ጭምቱ ፕሬዚደንት ሺጂፒንግ ለጦር ሰራዊታቸው ቀጭን ትዕዛዝ ሲሰጡ በ2027 በኢትዮጵያ 2019 ታይዋን ላይ አጥለቅላቂ ማጥቃት ከፍታችሁ ማሸነፍ የሚችል ጦር ሆናችሁ ለመገኘት ተዘጋጁ፣ የሚል እንደሆነ ሄግሴት ይናገራሉ። ቻይና አሉ ሄግሴት፣ ለዚህ ተልእኮ መሳካት ወታደራዊ ኃይሏን እየገነባች በየቀኑ ለማይቀረው ቁርጥ ቀን እንዲዘጋጅ፣ እንዲለማመድ እያደረገች በከፍተኛ ዝግጅት ትገኛለች ብለዋል። አንድ ነገር ግልጽ ላድርግ፣ አሉ የምድራችን ቁጥር አንድ ልዕለ ኃያል ሰራዊት አዛዥ ሄክሴት። አንድ ነገር ግልጽ ላድርግ፣ ኮሚኒስት ቻይና ታይዋንን በጉልበት ለመማረክ ልታደርግ የምትችለው ማንኛውም ሙከራ ውጤቱ ለኢንዶ ፓሲፊክና ቀሪው ዓለም ዘግናኝ ውድመት ነው የሚሆነው። ማንም ምንም መሸፋፈንም ሆነ ማሽሞንሞን የማያስፈልገው ጥሬ እውነት ነው። ቻይና የጋረጠችው አደጋ ገሃድ ነው፣ ቀኑ ደርሷል። ይህ እንዳይሆን ተስፋ እናደርጋለን፣ በእርግጠኛነት ግን ሊሆን የሚችል ነው ብለዋል። አሜሪካ ከቻይና ጋር ውረድ እንውረድ መባባል አትፈልግም ሲሉ የገለጹት ሄግ ሴት ሲያስገነዝቡ ቻይና ላይ ልንፈነጭም ሆነ ልናንቃት ወይም ከበባ ውስጥ ልናስገባት አንፈልግም። የአገዛዝ ለውጥ ለማድረግም አንሻም። ነገር ግን ቻይናም በእኛም ላይ ሆነ በአጋሮቻችን ላይ መፈንጨት እንደማትችል ማረጋገጥ አለብን ብለዋል። ደግሞም አሉ መከላከያው ከዚህ አስፈላጊ ቁልፍ ግዛትማ ማንም ወንድ ገፍቶ አያስወጣንም ሲለው አስጠንቅቀዋል። በሲንጋፖር የቻይና ኤምባሲ ለአሜሪካው መከላከያ ንግግር ምላሽ ሰጥቷል። በጠባ ጫሪነትና ቀስቃሽነት የተሞላ ንግግር ሲል አጣጥሎታል። የቻይናን ስም በማጥፋት የቻይና ስጋት የሚለውን ሐረግ እጅጉን ተጠቅመው አሳቅለውናል ብለዋል። እውነታው ግን አሜሪካ ዋነኛዋ ቀጠናዊ ጦር አውርድ የሰላምና የመረጋጋት ጠንቅ መሆኗ ነው ብሏል። በደቡብ ቻይና ባህር በደቡብ ቻይና ባህር የውጊያ በደቡብ ቻይና ባህር በገዳይነታቸው የታወቁ ስትራቴጂክ ጦር መሳሪያዎች በመደገንና የቻይናን ደሴቶችና አነስተኛ የተለያዩ የውሃ አካል የሆኑ መሬቶችን 24 ሰዓት ሙሉ ስትሰልል የምትውል ናት ብለዋል። አሜሪካ አሁን አሜሪካ የሰላም ጠበቃ ሆና ትደሰኩራለች። እስኪ ቀጥላ የምታደርገውን እርምጃ ጠብቁ ብለዋል። እስኪ ቀጥላ የምታደርገውን እርምጃ ጠብቁ ብለዋል። በሲንጋፖር የቻይና ኤምባሲ ምላሽ ሁለት ደስ የማይሉ ነገሮች ሰምተናል። ሶስት አራትም ማለት እንችላለን። አንዱ በኢትዮጵያ መስከረም በኢትዮጵያ 2019 የጥምቀት በዓል አለፍ እንዳለ የፈረንጆች የፈረንጆ 2027 ይገባል። ያን ጊዜ ቻይና ታይዋን ላይ ትዘምታለች። የተቆረጠ ነው። ይሄ ፓርቲው ያጸደቀው ነው። ይሄ እውነታው ይሄ ነው ነው የምትለው አሜሪካ። ስለዚህም ኢሚነንትን ያለችው ቻይና ክንዷን ታይዋን ላይ የምታሳርፍበት ሰዓት እዚህ ነው ማለቷ ነው ሁለት አመት፣ ሁለት ደቂቃ ማለት ነው ኢሳያስ። ይሄ አንዱ ነው ማወቅ ያለብን። ሁለተኛው ማወቅ ያለብን ቻይና ይሄን ያደረገች ጊዜ መከላከያው እንደነገሩ ማለት ነው። ኢንዶ ፓሲፊክ ኢንዶ ፓሲፊክ ትርዳለች። ቀሪው ዓለም ይናጣል ይወድማልም ያሉት እንግዲህ እንደሰማሁ። ይሄ ምን ማለት ነው የሚለውን ማብራሪያ የሚያስፈልገው አይደለም። ይሄንን ልታደርግ የምትችለው ቻይና የኒውክሌር ኃይል ተመክታ መሆን አለበት ነው። ቻይና ይህንን ለማድረግ የምትችለው የአሜሪካንን አውሮፕላን ተሸካሚ የጦር መርገቦች እንደ ሾላ ማርገፍ ይችላሉ ብላ ስላመነች ነው የሚሆነው። ቻይና ይህን ማድረግ የምትችለው የዩናይትድ ስቴትስ አሜሪካ የጦር ጀቶች የጦር ጀት መንጋ በጭራሽ ወደ ኢንዶፓስ ወይም ወደ ቻይና ሰማይ አካባቢ እንዳይደርሱ ለማድረግ የሚያስችል ፀረ አየር መቃወሚያ ተዋጊ አውሮፕላኖች፣ ሚሳይል፣ የብዙ ነገር ቴክኖሎጂ አለኝ፣ ወደ ሰማይ አላስጠጋም የሚል እምነት ይዛ ነው። ብዙ ነገር ማለት ትችላለን። መከላከያው እየነገሩን ያሉት ግን አሜሪካ ትፈጣረቃለች እንጂ አንዲት ጋት አታፈገፍግም፣ ታይዋንን አጠቃለው ማለት ከአሜሪካ ጋር የመጨረሻው ነገር ይለያል ማለት ብቻ ነው የሚሆነው እያሉ ነው መከላከያው። ለዚህም ነው ኢንዲዮ ፓስፊክ ይነዳል፣ ቀሪው አለም ይወድማል ያሉት። እና ይሄ የዓለም ሁኔታ ነው። እንግዲህ አመከላከያው እንደነገሩን ኢሳያስ አለም እንግዲህ ቻይናና ታይዋን የራሳቸው የሆነ ታሪካል ያላቸው ሀገሮች ናቸው። የተሳሰሩ ሀገሮች ነበሩ በአንድ ወቅት። አሁን የአሜሪካ ለታይዋን በእንደዚህ አይነት መልኩ መቆም ከአሜሪካ ጥቅም አንጻር ብቻ ነው ሊሆን የሚችለው። አሁን ያለንበት ዘመን የኒኩለር ታጣቂ የሆኑ ሀገሮችን በዚህ መልኩ እየፎከርክ አቁም አለው የሚባልበት ዘመን መምጣቱ በራሱ የሚገርም ነው። አሁን ቻይናን ከፍላጎቷ አሜሪካ ማቀብ የምትችልበት ሁኔታ አለ ወይ ነው። አሁን ዘመኑ በራሱ ስንመለከተው የኒኩለር ታጣቂ መሆን ቫሊዩ እያጣ ነው ማለት እንችላለን ጥያቄን በጥያቄ ልመልስ የትኛው የደምና የታሪክ ትስስር ነው ሀገራትን ከመተላለቅ የከለከለበት ቦታ በየቦታ የምናየው የምናየው እርስ በርስ መባላት አይደለም እንዲ ካሽሚር ላይ ብትሄድ ፓኪስታንና ህንድ ተብለው እንዲህ በኒውክለር እንዲፋጠጡ ምክንያት የሆናቸው ስንት ሺህ ዓመት አብረው የኖሩ ህዝቦች አልነበሩም እንዴ? አሁን በ1947 አይደሉም እንዴ? አሁን ማኒሞት ህንዶች ወይም ፓኪስታኖች ህንድን ከማንደድ ወደ ወደኋላ ይላሉ። ወደ አፍሪካን ብትበጣ አካባቢን ብትቃኝ ከዚህ የተለየ ነገር አለ? ማን ማን ነው ጠላት? ስለዚህ ታይዋኖች በጣም እርግጠኛ ነኝ፣ በቻይና ከቻይና ጋር ከሚቀላቀሉ የአሜሪካንን ኒውክሊየር አግኝተው ራሱ አጠቅላላ ሙሉ ቻይናን ቢያነዷት ደስታቸው ነው። ስለዚህ አሜሪካን በማንኛውም መመዘኛ ታይዋን ባላቸው በሚሰጡት ድምፅ ማለት ነው ከአሜሪካ ጋር መሆን የሚፈልጉት በዚህ ጉዳይ በቃ እንደሱ ነፃነት ደስታ የሚታያቸው። በዛ አሁን ባሉበት ሁኔታ ተመችቷቸዋል። ብዙዎቹ ከቻይና ጋር መሆን አይፈልጉም። በየጊዜው የምናያቸው ቻይና የቻይና አካል ሆና ታውቃለች በታሪክ ነገር ግን ታይዋኖች ይህን አቋማቸው ከአሜሪካ ጋር የመቶ ቢሊዮን ዶላር ቢዝነስ ሄደው አሜሪካ ግዛት ውስጥ የሴሚኮንዳክተር ሲከፍቱ እኮ ቋንቋው ተገንሻ አይደለም እንዴ ቻይኖቹ የመጡለት የቁጥራችንን ማነስና ከፊ ወደቀ መሆናችንን ተመልክተው ቻይና ከምታጥላት አሜሪካ ባትሽን አሳይልን፣ ነው፣ ጠብቂን ነው፣ አድንጊን ነው፣ አለበለዛ ተያይለን ንለቅ ነው እኮ። ስለዚህ በየትኛውም ሎጂክ ቻይናን የታይዋን ልዩ ወዳጅ የሚያደርጋት ምንም ነገር የለም። እንደውም ታሪክ የተጋሩ ሀገሮች ወንድም ማማች ልትላቸው የምትችሉ አድሉ እንደ አንዱ ኢሳያስ የዓለም ሪያሊቲ የሚያሳየን ይህንን ነው። ስለዚህ ለዚህ ጥያቄ እንደ ምላሽ ይሄ ነው። ሁለተኛ የኒውክሌር ኃይል ላልከው ቻይና እንግዲህ የተለያዩ ዘገባዎች ነው የሚወጡት፣ ግን አሁን ባላት ሁኔታ በየዓመቱ አንዳንድ ሺህ የኒውክሌር ሙሉ ሙሎች ጎተራ ውስጥ ከታለች ነው የሚባለው። አሁን እንግዲህ እስከ ዛሬ ጎተራ ውስጥ ምን ያህል ከተተች የሚለውን በሚታወቅና በማይታወቅ መልኩ ይዘን ታይዋን ላይ ለመዝመት ቁርጡ ከሁለት ዓመት በላይ ከሆነ ሊኖራት የሚችለው የኒውክሊየር እንትን ምንድን ነው፣ አረር ክምችት ከነ ራሽያ እና ከእንደ አሜሪካ ያልተናነሰ ይሆናል ማለት ነው። እነዚህ ይፋ ሪፖርቶች አይደሉም፣ ግን የተለያዩ ሪፖርቶች ይወጣሉ እና አበክረው የሚሉት ቻይና በከፍተኛ ደረጃ የኒውክሊየር ሙልሙል ስትጋግር ነው የምትውለው የሚል ነው። ስለዚህ አሁን ቻይና ከዛሬ ሁለት ዓመት በኋላ በቂ ሚሳይሎች አሏት ሃይፐርሶኒኮችን ጨምሮ ማለት ነው እና ኮሚኒስቶች ናቸው። በነገራችን ላይ የቻይና ኮሚኒስቶች ናቸው። ጦርነቱ አላለቀም። በ1949 ነው ህዝባዊ ቻይና የተመሰረተችው። ስለዚህ አስቀምጧል፣ በጊዜ የተቀመጠ ነው። ቀጥሎ ይመጣል ስለሚባለው ነገር የሚያስቡት ነገር የላቸውም። እና ባለፈው እዚህ ላይ ዘገባ ስንሰራ ምንድን አሜሪካ የምትፈልገው ጦርነት ምን አይነት ጦርነት የኢኮኖሚ የፕሮፓጋንዳ ወይስ ስድም ያለው የጦር ሜዳ ሶስቱንም እንሰጣታለን ከፈለገች ብለዋል። አለ እንዴ ያን ጊዜ ሲሄዱ ከአሜሪካ ጋር ኦልሞስት አሜሪካ በቻይና ላይ የሚኖራት ብልጫ አይኖርም የሚል መረዳት አለ በቻይኖች በኩል። ያንን ጦርነት ለማስቆም አሜሪካ የምትገባ ከሆነች ትነዳለች ነው ወደ ኒውክሌር የሚያደርሰን ከሆነ ደግሞ ቻይናም ትጠፋለች አሜሪካም ትጠፋታለች፣ እንጂ ታይዋን የቻይናም ሆኖ አይቀርም ነው። ለዚህም ነው ከራሽያ ጋር ያንን ሁለንተና ስምምነት ተፈራረሙት። የሁለቱን ስትደምረው ሁለቱ የአሜሪካንን ማጥለቅለቅ የሚችል የኒውክሌር ክምክት ፈጥረዋል ማለት እኮ ነው። ስለዚህ እውነቱን ለመናገር መጪው ጊዜ አስጨናቂ ነው። ይሄ ማለት እንግዲህ ዓለም ቻይና በዚህ መጠን ከተደራጀች ደጋግመህ አንተም እንደምታነሳው አራተኛው አሁን የሶስተኛው የዓለም ጦርነት እንጂ አራተኛ የዓለም ጦርነት የለም። አንደኛው የዓለም ጦርነት ብለናል፣ ሁለተኛው ብለናል። አሁን ሶስተኛው ካልን አራተኛ የምንልበት ሁኔታዎች የሉም። እና ዓለማት ይሄንን በመገንዘብ ከአሁን ቀደም በነበረበት ሁኔታ የማይከባበሩበት ሂደት እንዴት ነው ሊፈጠር የቻለው? እጅግ በጣም የሚገርምም ነገር ነው። አለም ሊያጠፋ የሚችል የታጠቁ ሀገራት በእንደዚህ መልኩ ለውጊያ መደራጀታቸው ለምሳሌ ዩክሬን እና ሩሲያ ሲዋጉ አውሮፓ ከዩክሬን ጎን ቆመው ሊያመጡ የሚችሉት ሊፈጥሩ የሚችሉት አዲስ ነገር ካለም ሶስተኛው አለም ጦርነትን ነው። ይሄ መሆኑ እየታወቀ ታጥቆ እጅ ሰብስቦ ለጦርነት መቀመጡ ምን የሚፈጠረው የሚፈይደውስ ፋይዳ አለው ወይ? አለም የዘመኑ ተንታኞች እንደሚሉት ጥቅም ነው ነው የሚሉ እና ጥቅም ማለት ከምንም ነገር በላይ ነው አለምንም እስከ ተያይዞ እስከ መጥፋት ነው የሚሉት። ብዙ አላዳምጥም እ አልበርት አንስታይን ግን ያለው ያለው ነገር አለ ሰው እንደ ሰው ፌኖሜናሊ ደደብ የለም ይላል። እንደ ሰውም ብልህ እንደ ሰውም ታሪክ ሰሪ እንደ ሰውም ባለእጅ እንደ ሰውም ምንም የለም ይልሃል። እንደ ሰውም ደደብ የለም ይልሃል። እና ይህ ባህሪው ተያይዞ ለመጥፋት ፈቃደኛ ሊያደርገው ይችላል። አይ ቲንክ ይሄን ነው እያየን ያለነው። ሁለት ዓመት በጣም አጭር ጊዜ ነው እና ይህን ነው ማለት የሚቻለው። በፊት እኮ አልቋል የኒውክሌር ጦርነት ማለት ነው። ያንደኛው ያው ሁለተኛ ዓለም ጦርነት ምን ይለየዋል? ኒውክሌር ስላልነበረ ብቻ ነው እንጂ ባላቸው መሳሪያ ሁሉ እኮ ተቀራርሰዋል፣ በመድፍ በቦምብ ያንዴ እኮ ሁሉ ነገር ብርቅ ነው። የጦር ጀት ሁሉ በስፋት የመጣ ሁለተኛ ዓለም ጦርነት ነው። አንደኛ ዓለም ጦርነት ላይ አልነበረም ያን ያህል የተራቀቀ እንትን አልነበራችሁም። በእጃቸው ባለው መሳሪያ ሁሉ ተጨፋጭፈዋል እኮ። ሰባ ሚሊዮን ሬሳ አምርተዋል እኮ ምንድን ነው አሁን የተለየ የሚያደርገው? አሁን ልዩነቱ ምንድን ነው? ተመስገን አራት ቢሊዮን ሬሳ ማምረት ይችላሉ። እዛ ሴት ሊያደርጉት ይችላሉ። አልበርት አንስታ የሚያሉ ይህንን ነው። ስለዚህ ቻይና ቁርጠኛነቷን ታይዋን ወይም ሞት ነው። አሜሪካም ደግሞ አሁን እየሰማ እንዳለው ታይዋን ወይም ሞት ነው። ስለዚህ በጊዜው ጠብቀን ማየት ነው የሚሻለ የዛ ሰው ይበለን የዛ ሰው ይበለን። ኢሳያስ አዎ እንግዲህ ያንን ዘመን ያሳልፍልን፣ ያሳልፍልን አላልኩም እስከዛውም ለመድረስ ያብቃል። እሺ ለትንታኔው ኮዲ አመሰግናለሁ። መልካም አዳር ይሆንል። ደህና ደር ኢሳያስ።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 በ በሁለት ፐርሰንት ከድሜ ክፍያ እስከ 30 ፐርሰንት በሚደርስ ቅናሽ የቤት ባለቤት እንዲሆኑ በክብር ተጋብዘዋል። ጊፍት ሪል ስቴት ማህበረሰብን እንገነባለን።